በቅጽል ስማቸው የበገናው አባት ተብለው ይጠራሉ። እውቅ የሆኑ በገና ደርዳርያንንም አፍርተዋል። ኧረ ጎዳና ረመንገድ መንገድ አባታችን በሰማች ላይ ያለህ በገናን ሲደረድሩ ለዛቸው ግሩም ነው። አለቃ ተሰማ ወልደ አማኑኤል። ይህ ባለታሪካችን የተሰኘው መርሐ ግብራችን ነው። ዛሬ አለቃ ተሰማ ወልደ አማኑኤል ማን ናቸው የሚለውን እናያለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በ1875 ዓመተ ምሕረት የወሎ ክፍለ ሀገር እርቄ በምትባል አነስተኛ መንደር ከአባታቸው ወልደ አማኑኤል ከእናታቸው ወይዘሮ ሰገዱ ገብሬ የተወለዱ ሲሆን ከወላጆቻቸው ሳይርቁ የቤተ ክርስቲያንን ትምህርት እየተማሩ ዕድሜያቸው ለአካለ መጠን ሲደርስ ሚስት አግብተው ንብረት አፍርተው ይኖሩ ነበር። የመጀመሪያ ልጃቸውን ከወለዱ በኋላ የበገና ድርደራን ለመማር በበጌ ምድር ውስጥ ወደሚገኝ ደራገር ወደ ተባለ ቦታ በመሄድ ከመንፈቅ ላለፈ ጊዜ ትምህርቱን በማጥናትና በመማር ቆይተው ወደ ቀያቸው ተመለሱ። በቀያቸው ጥቂት እንደቆዩ የፈጣሪያቸው ፍቅር በውስጣቸው በጣም አይሎ ስለነበር የምንኩስናን ሕይወት መርጠው መነኑ። ይሆናል። ርዕሰ አድባራቱ ገዳማት አክሱም ጽዮን ማርያም ላይ ታቦተ ጽዮንን በበገና ተክተው እየወደሱና እያገለገሉ ለሰባት ዓመታት ያህል ከቆዩ በኋላ የአክሱም ጽዮን ማርያም በዓለ ንግሥ ኅዳር 21 ቀን ላይ በገናቸውን ይዘው ታቦተ ጽዮንን እያጀቡ በሚያገለግሉበት ወቅት በቦታው ግርማዊ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ተገኝተው ነበርና አለቃ ተሰማ ወልደ አማኑኤል በገናን ሲደረድሩ አይተው በጣም በመሳባቸው ከአገልጋዮቻቸው መካከል ሰው በመላክ በበገና የመዘመር ችሎታዎ ግሩም ነው፣ ወደ መሃል ሀገር አዲስ አበባ መጥተው እንዲያስተምሩ አዝዣለው በማለት መልእክት ይልካሉ። ነገር ግን አለቃ ተሰማ ወልደ አማኑኤል እኔ ዓለምን ትቼ የመጣው መነኩሴ ነኝ፣ እንደገና ወደ ዓለም አልመለስም ሲሉ ለተላኩት አገልጋዮች መልስ ይሰጣሉ። ታዲያ ይህን የሰሙት የቀዳማዊ ኃይለ ሥላሴ አገልጋዮች አለቃ ተሰማን፣ አባታችን፣ የንጉሥ ትእዛዝ እምቢ አይባልም ሲሆን ፈልገው በውድ አይ ካሉ ደግሞ በግድ ልንወስዶት ታዘናልና እምቢ አይበሉ አሏቸው። አለቃ ተሰማ ወልደ አማኑኤልም የንግስ በዓሉ ካለፈ በኋላ ወደ አዲስ አበባ መጡ። ከዚያም በአዲስ አበባ በተዘጋጀላቸው ቦታ ካረፉ በኋላ በያሬድ የሙዚቃ ትምህርት ቤትና በቀድሞ አማሃ ደስታ፣ በአሁኑ ደግሞ የእንጦጦ መሰናዶ ትምህርት ቤት ውስጥ በገናን ማስተማር ጀመሩ። ካስተማሯቸው እውቅ ከሚባሉ በገና ደርዳሪያን መካከል መጋቤ ስብሃት አለመዋጋን አቶ ደምሴ ደስታን፣ አቶ ታፈሰ ተስፋዬን፣ አቶ ስዩም መንግስቱን፣ አቶ አድማሱ ፍቅሬን፣ አቶ ተርላ ተበጀን፣ አቶ ገብረ ኢየሱስን እንዲሁም በርካታ የሆኑ የበገና ደርዳሪያንን አፍርተው ያው ሞት እና ከዚህ ዓለም ድካም በ1984 ዓመተ ምት በዓመታቸው አረፉ። አለቃ ተሰማ ወልዳ ማኑኤል አባይተሻይ እምጦ፣ ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስላል። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወስብሐት ለእግዚአብሔር።